ሰላም ሰላም ወደ ቤተሰቦች እንዴት አላችሁ? እንዴት ቆያችሁልኝ? እግዚአብሔር ይመስገን ደህና ነኝ። ዛሬ ይዤላችሁ የመጣሁት ባለ ሁለት ፊደል ቃላት ምስረታ ነው። በደንብ ተከታተሉኝ። በደብተር በወረቀት እየጻፋችሁ በደንብ ተለማመዱ። ሞ ለዚህ ዩቱብ ቻናል አዲስ ከሆናችሁ ሰብስክራይብ ላይ ሼር አድርጉ። እንዲሁም እኔ በጣም በብዙ ነገር ታግዙኛላችሁ። ላይክ ከማድረግ ወደኋላ ትበሉ። በግል መማር የምትፈልጉ ልዩ ገዛ መማር የምትፈልጉ ልጆች አናግሩኝ። ከታች ባለው ስልክ ቁጥር አስቀምጬላችኋለሁ በኢሞ በዋትሳፕ እና በቴሌግራም እያስተማርኩ ነው። አናግሩኝና እናንተም መማር ትችላላችሁ ማለት ነው። ስለዚህ ወደ ትምህርታችን ስንመለስ ባለ ሁለት ፊደል ቃላት ምስረታ ያስቀመጥኩላችሁ ላይ የተደገሙ ፊደሎች ቃላት ምስረታዎች አሉ። እነማን እንደሆኑ ከታች ባለው የኮመንት ማስቀመጫ ጽፋችሁ አሳዩኝ። እንዲሁም ደግሞ በውስጥ በቴሌግራም መላክ ትችላላችሁ ማለት ነው። ስለዚህ ወደ ትምህርታችን ስንመለስ ይሄ ቤተሰብ የማን ቤተሰብ ነው? የሀ ቤተሰብ አይደለ? የሀ ቤተሰቦች ይባላሉ። በጣም አሪፍ። ቀጥሎስ ከስር ያለው ደግሞ እነዚህ የማን ቤተሰቦች ናቸው? የለ ቤተሰቦች። በጣም አሪፍ የለ ቤተሰቦች። ቀጥሎስ እነዚህ ደግሞ የማን ቤተሰቦች ናቸው? የሐ ቤተሰቦች። ሐ ሐመር፣ ሐ ይባላል። ወይም ደግሞ ሐ። ቀጥሎ ደግሞ የማንን ቤተሰብ እናገኛለን? የመ። እነዚህ የመ ቤተሰቦች ይባላሉ መ የመ ቤተሰቦች በጣም አሪፍ የመ። እሺ ከመ ቀጥሎ ደግሞ ይማን አለ? እነዚህ የማን ቤተሰቦች ይባላሉ? የሰ ቤተሰቦች ሰ፣ ሰ። በጣም ቆንጆ ሰ። ከሰ ቤተሰቦች ደግሞ ቀጥሎ እነዚህ የማን ቤተሰቦች ይባላሉ? የረ ቤተሰቦች ረ፣ ረ። ቤተሰቦች በጣም ቆንጆ። ከረ ቤተሰቦች ደግሞ ቀጥሎ የማን ቤተሰቦች አሉ? የሰ ቤተሰቦች አሉ። ሰ የሰ ቤተሰቦች በጣም ቆንጆ ከሰ ቤተሰቦች ቀጥሎ ደግሞ የማን ቤተሰቦች አሉ? የሸ ሸ ቤተሰቦች አሉ ማለት ነው። በጣም ቆንጆ ሸ ቤተሰቦች አሉ። ከሸ ቤተሰቦች ቀጥሎ ደግሞ የማን ቤተሰቦች አሉ? ከስር የቀ ቤተሰቦች አሉ። ቀ ቤተሰቦች የቀ ቤተሰቦች አሉ። በደንብ ለዩአቸው። ዋናው አማርኛ ላይ ፊደል የመለየት ነው። ከቀ ቤተሰቦች ቀጥሎ ደግሞ ማን ፊደሎች አሉ? መጨረሻ ላይ የበ ቤተሰቦች አሉ። በ በ በጣም ቆንጆ በ። ስለዚህ በእነዚህ ቤተሰብ ውስጥ ቃላት ምስረታ ባለሁለት ፊደል ቃላት ምስረታ ከመጀመሪያው ጀምረን እናያለን ማለት ነው። በጣም ቆንጆ ተከታተሉ። እዚህ ጋር ያለው ምን ይላል? የለቤተሰብ አራተኛ የለቤተሰብ አራተኛ ማለት ይችንች ነች። የለቤተሰብ አራተኛ ማናት ላ። ቀጥሎስ የመቤተሰብ ስድስተኛ የመቤተሰብ ስድስተኛ ማለት ደግሞ ይችላል። ም ላና ም አንድ ላይ ምን ይሰጠናል ማለት ነው ላ ም ላም ይላል። አያችሁት? ላም በጣም ቆንጆ ላም። እሺ በመቀጠል ደግሞ ዝጋ ያለውን ደግሞ እንየው። ዝጋ ያለውን ይሄስ ምንድነው የሚለው? የመቤተሰብ ሁለተኛ የመቤተሰብ ሁለተኛ ማናት እቺው የመቤተሰብ ሁለተኛ ማናት? ሙ ሙ ናት። ቀጥሎስ የለቤተሰብ ሁለተኛ፣ በጣም አሪፍ ሁለተኛ ማለት ይች ናት፣ ሉ ናት። ስለዚህ ሙና ሉ አንድ ላይ ምን ይሰጠናል ማለት ነው? ሙና ሉ ሙ ሉ ሙሉ እንላለን። በጣም ቆንጆ ሙሉ ሙሉ። እሺ ከዛ በመቀጠል ደግሞ ሶስተኛ ላይ ያለው ይሄ ምን ይላል? ይሄ ምን ይላል? የለ ቤተሰብ ሰባተኛ የለ ቤተሰብ ሰባተኛ ማለት የትኛዋ ናት? ይቺ ናት ሎ ናት። ሎ ቀጥሎስ የመ ቤተሰብ ሶስተኛ የመ ቤተሰብ ሶስተኛ ይቺ ናት ሚ ናት። ሎናሚ ሎናሚ፣ አንድ ላይ ሎናሚ፣ አንድ ላይ ሎ ሚ ሎ ሚ ይላል። በጣም አሪፍ ሎሚ። እሺ ከዛ በመቀጠል ደግሞ የመ ቤተሰብ እዚህ ጋር ያለው አራተኛ ላይ ስናይ ደግሞ የመቤተሰብ ስንተኛ ናት። ሰባተኛ ሰባተኛ ይቼ ማለት ነው ሰባተኛ። ቀጥሎስ የለቤት ሰብ አራተኛ የለቤት ሰብ አራተኛ ማለት ይቺ ናት ላ ናት፣ ላ ስለዚህ ይቼ ሞ ብለናል። ሞና ላ አንድ ላይ ሞና ላ አንድ ላይ ምን ይሰጡናል? ሞላ ሞላ ይላል ሞላ። በጣም ቆንጆ ሞላ እሺ ከዛ በመቀጠልስ ከዛ በመቀጠል እዚህ ጋር ያለውን ደግሞ እ እዚህ ጋር ያለው የሰ ቤተሰብ ሁለተኛ ሰብ ቤተሰብ ሁለተኛው ማለት ይችናል ሱ ናት ሱ ቀጥሎስ የራብ ቤተሰብ ሶስተኛ የራ ቤተሰብ ሶስተኛ ቀጥሎ ደግሞ እቺናት ሪ ናት ሱናሪ አንድ ላይ ሱናሪ አንድ ላይ ሱሪ ይላል ሱሪ በጣም ቆንጆ ሱሪ። በመቀጠልስ በመቀጠልስ ከሱ በመቀጠል ደግሞ የሸ ቤተሰብ አራተኛ አለች። የሸ ቤተሰብ አራተኛ ማለት ይች ናት ናት እዚህ ጋር ሻ ናት። ሻ ቀጥሎስ፣ የመ ቤተሰብ አራተኛ ይች ናት። የመቤተሰብ አራተኛ ማለት ደግሞ ይች ናት ማ ናት። ሻና ማ አንድ ላይ ሻማ ሻማ። በጣም ቆንጆ ሻማ ሻማ። እሺ፣ ከዛ በመቀጠልስ፣ ከዛ በመቀጠል ደግሞ የሻ ቤተሰብ አራተኛ፣ የሻ ቤተሰብ አራተኛ ይቺው። የሻ ቤተሰብ አራተኛ ማናት? ሻ ሻ። ቀጥሎስ? የሻ ቤተሰብ ስድስተኛ፣ እቺው ሻ ቤተሰብ ስድስተኛ ማናት? ሺ ሺ። ሻና ሺ አንድ ላይ ሻ ሺ፣ ሻሽ። በጣም አሪፍ ሻሽ። በጣም ቆንጆ። እዚህ ጋር ደግሞ ስንቀጥል በሁለተኛው መስመር እዚህ ጋር ያለው የረ ቤተሰብ ሁለተኛ ነው። የረ ቤተሰብ ሁለተኛ ማለት እዚህ ጋር ነው። ሩ ናት። ሩ ሩ። ከዛስ? የቀ ቤተሰብ ስድስተኛ ይሄው፣ የቀ ቤተሰብ ስድስተኛ አንድ ላይ ሩቅ ሩቅ ሩቅ ይላል። በጣም ቆንጆ ሩቅ ሩቅ። ቀጥሎስ? ቀጥሎስ እዚህ ጋር ያለው ደግሞ የቀቤተሰብ የቀቤተሰብ ስንተኛ ነው ሰባተኛ ይሄው ቆ ቆ ቀጥሎስ የለ ቤተሰብ ሰባተኛ ይሄው ሎ ሎ ቆና ሎ ቆና ሎ አንድ ላይ ቆ ሎ አያችሁ ቆሎ ይላል ቆሎ በጣም አሪፍ ቆሎ ቆሎ ኦኬ። በመቀጠል ደግሞ እዚህ ጋር የበቤተሰብ መጀመሪያ የበቤተሰብ መጀመሪያ ይሄው፣ የበቤተሰብ መጀመሪያ ቀጥሎስ? የራቤተሰብ አምስተኛ የራቤተሰብ አምስተኛ ይሄው። ስለዚህ በናሬ አንድ ላይ በናሬ አንድ ላይ በሬ በሬ ይላል። አያችሁት? በሬ በጣም ቆንጆ፣ በጣም ቆንጆ ከእሱ በመቀጠል ደግሞ ዚጋ ያለው የቀ ቤተሰብ አምስተኛ የቀ ቤተሰብ አምስተኛ ማለት ዚጋ ነው። ይሄው የቀ ቤተሰብ አምስተኛ ማናት ቄ። ቀጥሎስ የሰ ቤተሰብ ስድስተኛ ይሄው ዚጋ ስ። ቄ እና ስ አንድ ላይ ቄ ስ ቄስ ይላል። በጣም ቆንጆ ቄስ ቄስ። በጣም አሪፍ ቀጥሎስ ቀጥሎስ የሻ ቤተሰብ ስድስተኛ የሻ ቤተሰብ አያችኋል የሻ ቤተሰብ ስድስተኛ ማለት የቱ ጋ ናት እዚህ ጋ ናት የሻ ቤተሰብ ስድስተኛ ቀጥሎስ የረ ቤተሰብ ሰባተኛ ይኸው ሽና ሮ አንድ ላይ ሽና ሮ አንድ ላይ ሽሮ ሽሮ ሽሮ ይላል በጣም ቆንጆ ሽሮ በጣም ቆንጆ እሺ በመቀጠል ደግሞ እዚህ ጋር ያለው እዚህ ጋር ያለው የቀ ቤተሰብ ስንተኛ ናት? ሰባተኛ። ይኸው ሰባተኛ ማናት? ቆ። ቀጥሎስ የመ ቤተሰብ መጀመሪያ ይኸው መ። ስለዚህ ቆና መ አንድ ላይ ሲሆኑ ምን ይላሉ? ቆ መ፣ ይኸው ቆ መ፣ ቆ መ ይላል። ቆ መ፣ በጣም አሪፍ ነው። በጣም አሪፍ እሺ። እዚህ ጋር ያለው ደግሞ ምን ይላል? የሰ ቤተሰብ ሁለተኛ የሰ ቤተሰብ ሁለተኛ ማለት የት ጋር ናት? ይቺው ሱ ቀጥሎስ? የሳ ቤተሰብ ስድስተኛ ው ስ አይደለ አንድ ላይ ምን ይሆናሉ ማለት ነው ሱ እና ስ ሱ ስ ሱስ ሱስ በጣም አሪፍ። ሶስ በጣም አሪፍ። ቀጥሎስ እዚህ ጋር በሶስተኛው መስመር እዚህ ጋር ያለው ምን ይላል? የሰ ቤተሰብ አራተኛ የሰ ቤተሰብ አራተኛ ይሄው ማናት? ሳ ሳ። ቀጥሎስ የቀ ቤተሰብ መጀመሪያ ይሄው ቀ። ሳ እና ቀ አንድ ላይ ምን ይሆናሉ ማለት ነው ሳ ሳቀ ይላል ሳቀ መሳቀ ማለት ነው ሳቀ በጣም አሪፍ እሺ እዚህ ጋ ያለውስ እዚህ ጋ ያለው ምን ይላል የመቤተሰብ ሰባተኛ ይሄው የመቤተሰብ ሰባተኛ ይሄው ሞ ቀጥሎስ የለ ቤተሰብ አራተኛ ይሄው ላ ሞና ላ አንድ ላይ ምን ይሆናል ምን ይሰጠናል ሞ ላ አያችሁት ሞላ። ሞላ በጣም ቆንጆ ሞላ። እሺ፣ በመቀጠልስ እዚህ ጋር ያለውን የሰ ቤተሰብ ስድስተኛ እያችሁት። የሰ ቤተሰብ ስድስተኛ ማለት የትኛው ነው? ይቺ ናት፣ ስ። ቀጥሎስ የረ ቤተሰብ አራተኛ ራ፣ ይቺ። ስለዚህ ስና ራ አንድ ላይ ምን ይሰጣል? ስራ። ስራ በጣም ቆንጆ ስራ። እሺ ከስራ በመቀጠል ደግሞ ያለው ምንድን ነው እዚህ ጋር የበቤተሰብ ስድስተኛ ያችዋት የበቤተሰብ ስድስተኛ ማለት ይችናል ብናት ቀጥሎስ ስ የረቤተሰብ ስድስተኛ የረቤተሰብ ስድስተኛ ይኸው የረቤተሰብ ስድስተኛ ማለት ደግሞ ይችናል ር ብ እና ር አንድ ላይ ምን ይሰጣል ብር ብር ብር በጣም ቆንጆ ብር በጣም አሪ ቀጥሎ ደግሞ እዚህ ላይ ያለ ምን ይላል? ይሄ ደግሞ የበቤተሰብ ሶስተኛ፣ የበቤተሰብ ሶስተኛ የታለች? የበቤተሰብ ሶስተኛ ማለት ይሄው እዚህ ጋር ቢ ናት። ቀጥሎ የረቤተሰብ አራተኛ፣ ይሄው ራ። ቢ እና ራ አንድ ላይ ምን ይሰጣሉ? ቢራ፣ ቢራ የሚጠጣ ቢራ ማለት ነው። ቢራ በጣም ቆንጆ ነው። እሺ በመቀጠል ደግሞ ዜጋ ያለ የለቤተሰብ ስንተኛ ናት? ሰባተኛ። የለቤተሰብ ሰባተኛ የለቤተሰብ ሰባተኛ ማናት? ሎ ሎ። ቀጥሎስ የመቤተሰብ ሶስተኛ ይሄው ሚ ሚ። ስለዚህ ሎ እና ሚ አንድ ላይ የምንሰጠናል ማለት ነው። ሎ ሚ፣ ሎ ሚ ይላል። ሎ ሚ በጣም ቆንጆ። በመጨረሻ ያለው ደግሞ ዚጋ ምን ይላል የቀ ቤተሰብ ስንተኛ ናት ስድስተኛ ይሄው ቀቤተሰብ ስድስተኛ ማለት እዚህ ጋር ነው ይሄው ቅ- ከዛ የበቤተሰብ አምስተኛ ቤ ይሄው ቤ ስለዚህ ቅና ቅና ቤ አንድ ላይ ምን ይሰጠናል ቅቤ ቅቤ ይላል በጣም ቆንጆ በጣም ቆንጆ ስለዚህ ይህንን ይመስላል ማለት ነው። ባለ ሁለት ፊደል ቃላት ምስረታ ከዚህ ውስጥ ላይ የተደገመ ፊደል አለ ቃላት ምስረታ አለ። እሱን ከታች ባለው የኮመንት ስር አስቀምጡልኝ። እንዲሁም ደግሞ በግል መማር የምትፈልጉ ልዩ ገዛ የምትፈልጉ ልጆች አናግሩኝ። ከታች ባስቀምጥኩላችሁ ስልክ ቁጥር አሳውቁኝ። እንማማራለን። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።